እንዴ ናችሁ! ዩቲዩብ ተመልካቾች ጤና ይስጥልኝ። እንዴናው ሰላም ነው ወይ? ተጠፋፋን አይደለ? ሁለት ቀን ቪዲዮ አልሰራሁኝም። ትንሽ አልተመቸኝም ነበርና እንዴና ናችሁ ሰላም ነው ወይ? ጸጉሬን እሬት ተቀብቼ እሬት ተቀባሁትና ታጥቤ ማድረግ ያለብኝ ባለፈው ነው ያሳየኋችኋል፣ አይደለ ጭቃ ቅባትና ፈሳሽ ቅባት ተቀብቼ ሁለት ቦታ ሰርቼ ነው ያሳደርኩት። እና አሁን ፈትቼው እንደዚህ ሆኗል። አሁን ደግሞ አበጥሬ ቁጥጥር እሰራዋለሁ። ቦፋ አፍራሙ ማለት ነው። እና ለፀጉር እድገት በጣም አሪፍ ነው አደለ፣ ፕሮቴክሽን ስታይል የሚባለው ማለት ነው። እና እንደዛ አርጌ እሰራዋለሁ ማለት ነው፣ ለሳምንት እንዲሆነኝ አርጌ አሪፍ ነው ለጸጉር በጣም ለጸጉር እድቀት ምክንያቱም ውጥር ስለማናረገው ያው በራሳችን እጅ ላላላ አድርገን ስለምንሰራው በወፍራሙ በጣም አሪፍ ነው። እና እንዴት ናችሁ። ባለፈው የለቀኩት ቪዲዮ ነበር አይደለም በዜኒት ቅባት የሰራሁት እዚህ ጋር። ኦኬ ቅርንፉዶች አንድ ሶስት አራት ቅርንፉድ ጣልጣል አርጌበታለሁ። ኦኬ ነው እንደዚህ ያደረኩት ያለውንትን ጥቅም ሞር ለማግኘት ማለት ነው። እሱ ቪዲዮ ላይ ድምፁ በደንብ አልተሰማም። ያደረግኩት አብሽ፣ ጥቁር አዝሙድ፣ ቅርንፉድ እና ሮዝመሪ ነው እና በጣም እነሱ ደግሞ ያው እንደሚታወቀው ለጸጉር እድገት ጸጉራችን ወፍራም እንዲሆን፣ አንጸባራቂ እንዲሆን ኢቭን ደግሞ ሞር እኔ ልሰራ ያሰብኩት ምንድን ነው፣ በእርግጥ እኔ እንትን የለብኝም ሽበት የለብኝም ድሮ ግን ልጆኜ ነበረብኝ አሁን አላረጃውን በእርግጥ እድሜ ከፍ ሲል ማለት ነው። ሽበቴ ጠፍቷል አይዶኖ ለምን እንደሆነ ግን። ይሄ አብሽ እና ጥቁር አዝሙድ በጣም አሪፍ ነው፣ ሽበት ያለ እድሜያችሁ ሽበት ለሚያስቸግራችሁ ሰዎች ማለት ነው። በእድሜ የመጣ ከሆነ ደግሞ ደስ ይላል፣ አይደለ? እድሜ ጸጋ ስለሆነ ማለት ነው። እና ሽበት ለሚያስቸግራችሁም ሰዎች በጣም አሪፍ ነው። ይሄ የሰራሁት ከዚህ በፊት ያለውን ቪዲዮ ገብታችሁት እና ዛሬ ሹሩባ ሹሩባ ሳይሆን ወፋፍራሙ ቁጥጥር ልሰራው አስቤ ያለሁ። ያው አከፋፈሩ ላይ ምናምን ብዙም አይደለሁም፣ ጭራሽ አልችልም ማለት ይቻላል። ግን እንዲህ እንትን ብዬ ከማስ ይዛው፣ ፕላስ ደግሞ ጸጉሩ ቤትም መሄድ አልፈልግም። ለምን ሲያበጥሩ ምንም ሲሉ ያማላ አይደለ። እንደሱ እንደሱ ላለማረግ ቤቴ ነው የምሰራው። በራሴ ባልችልም ማለት ነው። አከፋፈል ወፍ ግን እንደዛ ይሻለኛል። እና ሙቀቱ እንዴት ነው? ሙቀቱ እንዴት እያደረጋችሁ ነው? በእናታችሁ ብስማ እኛም ቀለጥኩ ነው የሚባለው። እችኛዋ ክፍል ትንሽ ሙቀት አላት። እንደ ቢሮነት ነው የምንጠቀማት፣ እና ሙቀት አለ። ፀሐይ የከሳ ፀሐይ ቀጥታ ነው የሚገባው እዚህ ክፍል። ሌላው እንኳን ደህና ነው፣ እግዚአብሔር ይመስገን። አከፋፈል ነግራችኋለሁ። አልችልም ግን ታጥቤ እንዲሁ ማስያዝ አልፈለግኩኝም፣ መሆንም የለበትም እንደዚህ ብጥር አድርገን ሞራል እንደሆናችሁ ብዬ ነው። ለምን እኔ አሁን አልችልም አይደለም ብዙም አንችል ሰዎች አለን። እንደዚህ ማድረግ ይቻላል። ያው ስትወጡ ምናምን ነው ከባዱ እውነት በቃ እንደዚህ ነው ማድረገው ነው ለጸጉር እድቀት በጣም አሪፍ ነው። በነገራችን ላይ ፊት ፊቷን እንዲጭቀወቅባት እያደረኩኝ አባዬ አባዬኝ፣ ደህና ናችሁ? ሰው የሚሰራንም ብናገኝ እንዲህ ላላላላ አድርጎ በስነስርዓት አካፍሎ የሚሰራንም ሰው ብናገኝ አሪፍ ነው። አያቱ፣ እንዲህ ገመድ ገመድ አርጎ ጫፉ እንደዚህ የጭቃ ቅባት እየጠባው ችግር የለውም። እሺ አከፋፈሉን ባያምር ጸጉራችንን ዋናው የጸጉር መንከባከብ እንትን አይደለ፣ ዋናው ፍላጎታችን እንደዛ ስለሆነ በቃ እንደዚህ እያደረግን ስርት እያደረግን ለሳምንት ምናምን ማቆየት። ትንሹ ልጅ እየዘፈነ ነው ያለ። እግዚአብሔር የሚያስገንባ እውነቱ ከሆነ ልጆች ደስ ይላሉ፣ እውነት ምንድነው? አሁን ቅባት እየቀባችሁ እንደዚህ እያረጋችሁ ቅባት እየቀባችሁ በየሶስት ቀኑ አሪፍ ነው የሚሆነው። ቢያንስ እስኪ ለአንድ ወር እንኳን እንደዚህ አድርጋችሁ በየሳምንቱ እየታጠባችሁ ከታጠባችሁ በኋላ ባለፈው እንዳሳያችሁ እያደረጋችሁ ለአንድ ወር እውነት በጣም ለውጥ ታያላችሁ። አሁን የኔ ጸጉር አያችሁት? ቀለም ምኑም ይሄ ሳቱም እንትን ብሎታል እና አሁን እሱ ላለ መሰራት ነው፣ ካክስ ምናምን ላለ መግባት አንድ ወር ሁለት ወር እንኳን ብናየው በጣም ትል ብዙ ለውጥ ነው የምናየው። ዋናው ፀጉር ላይ ደግሞ ጸጉር ላይ ዋናው ጤነኛ መሆኑ አይደለም የሚያስፈልገው፣ እርዝመት ምናምን አይደለምና ዋናው ጤነኛ ጸጉር ማይሰባበር ማይነቃቀል መሆን አለበት እንጂ ቁመት ብዙ ማተር አያረገኝም እኔ ግን የተከፋፈል እንደዚህ እንደኔ የማትችሉ ደግሞ ቀስ እያላችሁ እየተለማመዳችሁ። ሙቀቱ ፈጣሪ ሆነ በጣም ነው የሚሞቀው። ወፈር ወፈር እያደረጋችሁ አትሊስት ለሳምንት ምናምን እንደዚህ ቢሆን አሪፍ ነው። እንደዚህ ታቆዩትና ከዛ ስትታጠቡ ፍትት ብላችሁ ማስካችሁን አድርጋችሁ ከዛ ከታጠባችሁም በኋላ ቅባታችሁን እየተቀባችሁ ምናምን በቃ ፀጉር ያድጋል። የፀጉራችሁን አይነት አውቃችሁ አያቸውን በእጅ ነው ማካፈላ፣ ምክንያቱም አይመቸኝም። እዛ ጋር እንዲምለው መስታወት አለኝ። እሺ፣ መስታወት ስላለችኝ ሁልጊዜም ደግሞ ጸጉራችሁ ስታበጥሩ ከጫፍ ከጫፍ እንጂ እያደረጋችሁ ወደ ላይ እንደዚህ ስታዋራ ቀጥታ ናት። እዚህ ክፍል ቀጥታ ስለሆነ እንዴት ትመጣለች? ደግነቱ ያው ማታ ማታ ነው፣ ባለቤቴ እንደ ቢሮነት ስለሆነ የሚጠቀሙት፣ እኔም ዩቲዩብ ለመስራት ልጆቼ ሲኖሩ እንደዚህ አድርጋችሁ መጠቀም ትችላላችሁ። ሹሩባ የምትችሉ በጣም አሪፍ ነው። ማትችሉም ቀስ እያላችሁ እየተለማመዳችሁ ጸጉራችሁን እንደዚህ ፕሮቴክሽን ስታይል ተጠቀሙ፣ ጸጉራችሁ እንዳይበጣጠስ። እንዳታስይዙት ዝም ብላችሁ እያስያዛችሁ ምናም ከምትተኙ እንደዚህ አድርጉት እሺ። ቢያንስ ለአንድ ወር እንኳን እዩትና ለውጥ ታዩበታላችሁ፣ በጣም በእርግጠኝነት ማለት ነው። ከዛ በኋላ ከተ ከተሰራው ና ከጨረስኩ በኋላ እቺን ባለፈው የሰራሁት ቪዲዮ እዩት፣ እሺ በደንብ አልታየልኝም። እዩት ጠቃሚ ስለሆነ ማለት ነው። በዛ ላይ ዜኒት ነው። ዜኒት የልጅነታችን ትውስታ ለማስታወስ ያክል ነው የሰራሁበት እና በጣም አሪፍ እንደሚሆን ተስፋ አደርጋለሁ። እንደ እቺን ሰርታችሁ ተጠቀሙ። እንደገና ጸጉሯችሁ እንደዚህ ለሳምንት ምናምን እንደዚህ ተጠቃ እንትን በሉ ስሩት እና እዩት ለውጡን። ለአንድ ወርም ቢሆን ማለት ነው። እና እንደዛ እንደዛ አድርጋችሁ ጸጉራችሁን ትሬት አድርጉ። ላይክ፣ ሼር፣ ሰብስክራይብ በማድረግ ደግሞ አበረታቱን። ቤተሰብ ሆኑ። አመሰግናለሁ። ወዳችኋለሁን። እኔ ጸጉሬ ልጨርስ። እንደዚህ ሞራል እንደሆናችሁ ነው፣ ገባችሁ? እኔ አሁን አልችልም፣ ግን በቃ እንደዚህ አድርገን መስራት እንችላለን ለማለት ያክል ነው።